በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዚያ ስድስትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዳምና የሔዋን መታሰቢያ ብላ በየዓመቱ ታከብረዋለች። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ብሎ በፍጥረት ያስከዘ ፍጥረት አንድ 26 ላይ ያስቀምጠዋል። ጌታ ከእሁድ እስከ አርብ ሃያ አንዱን ፍጥረታት ከፈጠረ በኋላ አዳምን ከአራቱ ባህሪያተ ስጋ ከነፋስ ከእሳት ከውሃና ከመሬት እንዲሁም ከሶስቱ ግብራተ ነፍስ ወይም ባህሪያተ ነፍስ ለባዊነት ነባቢነትና ህያዊነት የሰላሳ ዓመት ጎልማሳ አድርጎ በማይከል ምር በቀራንዮ ፈጥሮታል። ባህሪው ባህሪ መልአክ ወሰብ ነውና ማዕከላዊ ነፍስ ሲል በቀራንዮ ፈጠረው። ሰውም ማለት ሰባት ባህሪያት ያሉት ፍጹም ፍጡር ማለት ነው። ሰባት ቁጥር በዕብራውያን ፍጹም ነውና እስመውል ቆሳብ በሃበ ዕብራውያን ፍጹም ውእቱ እንዲል ፍጹምነቱ በአርአያ እግዚአብሔር በመፈጠሩ ነው። በፍጥረት ላይ የሰለጠነ ሆኖ መፈጠሩን ፍጹም ያሰኘዋል። ወሴም ወሴሞ ንጉሰ ካህነ ወነብየ ወመጋቤ ላዕለ ኩሉ ዘፈጠረ እንዲል ይህም ሊታወቅ መላእክት ከእግዚአብሔር ታዘው በየብስም በባህርም ያሉትን እንስሳት አራዊት ወደ አዳም እያመጡ ስም አውጥቶላቸዋል። መጽሐፈ ኩፋሌ ምዕራፍ አራት ቁጥር አንድ እስከ ሶስት እናገኘዋለን። ከዚህ በኋላ ወይቤ እግዚአብሔር ኢኮነ ሰናይ ለጓለምህያው ይንበር ባህቲቶ አላ ንግበር ሎቱ ቢጸ ዘትረዶ ይላል። የሰው ልጅ ብቻውን የሆን ዘንድ መልካም አይደለም ረዳት እንፍጠርለት ብሎ እንቅልፍ አመጣበትና ፍጹም ሳይተኛ ፍጹምም ሳይነቃ ከጎኑ አንድ አጥንት ወስዶ በስጋ ሞልቶ የአስራ አምስት ዓመት ቆንጆ አድርጎ ሴትን ፈጠረ። ወአምጽአ እግዚአብሔር ድቃሰ ላይ ለአዳም ወኖመ ወነሳ አሐደ አጽመም ገቦሁ ይላል። አዳምም ዛቲ አጽም አጽሚ ወስጋ እምስጋዬ ይቺ አጥንት ከአጥንቴ ስጋም ከስጋዬ ናት ብሎ ሚስት አደረጋት። ስሟንም ሔዋን አላት። ሔዋን ማለት እመ ሕያዋን ማለት ነው። ከዚህ በኋላ አዳም በተፈጠረ በአርባ ቀኑ ሔዋንም በተፈጠረች በሰማኒያ ቀኗ ገነት ገቡ። በዘመነ ኦሪት ወንድ በአርባ ቀኑ ሴት በሰማኒያ ቀኗ እጉለርቅ ዘውገማ ነቅ ይዘው ቤተ መቅደስ መግባታቸው ለዚህ ነው። ዛሬም እንዲሁ በአርባ ቀንና በሰማኒያ ቀናቸው ለጥምቀተ ክርስትና ቤተ ክርስቲያን መግባታቸው ስለዚህ ምሳሌ ነው። በገነት የታዘዘላቸውን ፍሬ እየተመገቡ ሰባት ዓመት ከአንድ ወር ከአስራ ሰባት ቀን ቆይ ተቀመጡ። በዚህ ጊዜ እንስሳት አርደህ ብላን አልበህ ጠጣን ሲሉ አራዊትም እጅ ሊነሱ ከአዳም ዘንድ ሄዱ። እርሱም ሁሉን መርቆ ሰደዳቸው። እየተደሰቱ ሲመለሱ ዲያብሎስ ከጎዳና ቆይቶ ይህ ሁሉ ደስታ ምን ተገኝቷል? አላቸው። አይዋፋትም አርደህ ብላን አልበህ ጠጣን ብንለው መርቆ ሰደደን አሉት። ጌታችሁ አዳም ምን ይመስላል አላቸው። አይዋፋትም ከፀሐይ ሰባት እጅ ያበራል አሉት ዲያብሎስም ያችን ቆያችንስ ቆርጦ ማን ካፉ ባደረገልኝ ብሎ አሰበ በሌላ ቀን እጅ ሊነሱ ሲሄዱ አግኝቷቸው አስከትሉኝ አላቸው አይሆንም ብለው ትተውት ሄዱ አብርል አዝርል የተባሉ ድምፀ መልካም አይዋፍም ጌታችን አዳም መልከ መልካም ነው አንተ ግን መልከ ጥፉ ነህ ብለውት አለፉ በመጨረሻም የግመል ወሳብሬ ታህል የነበረችው እባብ መጣች። ዲያብሎስም አስከትይኝ አላት። መልከ ጥፎ ነህ አይሆንም ብላ እምቢ አለችው። ዲያብሎስም መልከ ጥፎ ካልኖረ መልከ መልካም በምን ይታወቃል? በዚያ ውስጥ ላይ ካንቺ ከመልከ መልካሟ ጋር ሁኜ መልከ ክፉነት አይታወቅም አላት። እባብም ወዲያው በውዳሴ ከንቱ ተጠልፋ እሺ ብላ አስከተለችው። ጥቂት ጎዳና እንደሄዱ ከዳገት ሲደርሱ ይህ መንገድ ካላወቁበት ያደክማል እንተዛዘል አላት። እባብም በሀሳቡ ተስማምታ እሺ አለች። ዲያብሎስም አዘላት። ጥቂት እልፍ አድርጎ ዘጾርኩኪ ጹርኒ ተራሽ ደረሰ ዘይኝ አላት። በዚህ ሰዓት እባብ አዘለችው። ዲያብሎስም ከአቃሏ ተዋህዶ እያክለፈለፈ ወሰዳት። ለአዳም መላይክ ታሊፋትን አስተምረውት ነበርና ሲጸልይ አገኘው። ቀርቦ በሀከኦ አዳም ንጉሰ ሰማያት ወምድር የሰማያትና የምድር ንጉስ ሰላም ላንተ ይሁን ብሎ ሰላምታ ቀረበ። አዳም ግን ፍል ጣሩ የምድር እንጂ የሰማይ ንጉስ አይደለሁም ወግድ አለ። ዲያብሎስም ወደ ሔዋን ብሄድ ስራ ፈትታ እግሯን ዘርግታ አገኛት። ዲያብሎስ ድል እንደሚነሳ ታወቀ። ቀርቦ በሀኪኦ ሔዋን ንግሥተ ሰማያት ወምድር አላት። ሕዋንም፣ ለካስ የሰማያትም ንግሥት ነኝ ብላ ደስ አላት። በእንተ ምንት ይቤለክሙ እግዚአብሔር ይትበሎው እምኩሉ እጸው ዘውስተ ገነት በገነት ካሉ እንጨቶች ሁሉ እንዳትበሉ እግዚአብሔር ያዘዛችሁ ለምንድን ነው አላት፣ ያዘነ የተቆረቆረ መስሎ። ሔዋንም፣ እጸበለስንም አትብሎ ያለን ሞትን እንዳንሞት ነው አለች። ዲያብሎስም አኮ ሞት ዘት መውቱ አላ አምላክ ትከውኑ አምላክ ትሆናላችሁ እንጂ አትሞቱም። ወባይቱ የአእምር እግዚአብሔር ከመሶበ በላይ ክሙ ምንሃ ይትከሰታ ይንዲክሙ ወትከውኑ ከማምላክ አላት። ዳሩ ግን ከእርሷ በበላችሁ ጊዜ አይኖቻችሁ እንዲገለጹ እንደ አምላክ እንደ አምላክም እንድትሆኑ እግዚአብሔር ያውቃል። ስለዚህ ነው የከለከላችሁ አላት። ዲያብሎስም ሔዋንን አስጎመጃት። እሷም ከመጎምጀቷ በላይ በልታ አዳምን አስበላችው ከዚህ ጊዜ ድረስ እስከዚህ ጊዜ ድረስ ልብሰ ብርሃን ተጎናጽፎ ሳይተፋፈሩ ይኖሩ ነበረ። በዚህ ጊዜ ግን ጸጋቸው ተገፈፈ። ተፈራርተው በበለስ ቅጠል ስጋቸውን ይሸፍኑ ጀመር። ጌታም እባብን ከአራዊት ሁሉ የተረገመ በሆዱ የሚሳብ አፈር የሚመገብ የሰው ልጅ ራስ ራሱን የሚቀጠቅጠው እንዲሆን ፈረደበት። አዳምና ሔዋንንም በሞተ ስጋ ሞተ ነፍስ በርደተ መቃብር እርደተ ገሃነም ፈርዶ ከገነት አስወጥቶ በደብር ቅዱስ አኖራቸው። ተመልሰውም እንዳይገቡ በአዘዞም ለኪሩቤሉ ስራፌል ዘ ውስጠ ደቢሆም ሰይፈ እሳት ከመይቀቡ ፍኖ ተእጸ ህይወት ይላል። ሰይፈ እሳት የያዙ ኪሩቬል እንዲጠብቋት አድርጓል። ከለታት አንድ ቀን አዳም እግዚአብሔርን ያህል ጌታ ገነትን ያህል ቦታ በአንቺ ምክንያት አጣው ብሎ ሔዋንን ፊት ነሳት። ሔዋንም ደንግጣ ሸሸች። ቅዱስ ገብርኤል መጥቶ ለምን አባረርካት አለው። አዳምም በእርሷ ምክንያት እግዚአብሔር ጌታዬን ገነት ቦታዬን አጣሁ አለ። ቅዱስ ገብርኤልም በእርሷ ምክንያት ብታጣትም መታረቂያ እርሷናትና ታረቃት አለው። አዳምም አዳም ግን ይትከውነኒ ናዛዚተ በፍጹም መታረቂያ አትሆነኝም ብሎ ሳይታረቃት ቀረ። ከዚህ በኋላ በጸሎት ጊዜ ሲጸልይ መላኩ አዳም መላኩ አዳምን የቂመኛን ጸሎት እግዚአብሔር አይሰማም ምን ያደረግልሃል አለው። አዳምም ደንግጦ ህዶት አርቆ አምጥቷታል። ከዚህ በኋላ ሔዋን ከጌታ መታረቅ ሽታ አዳም እግዚአብሔርን ማረም ብንለው ይምረናል እኮ ሱባኤ ይዘን እንለምነው አለች። አዳምም አንቺ እያለሽ በምን ይሆናል አለ። ከእንግዲህ ከፈቃድህ አልወጣም አለች። ከዚህ በኋላ መቋሞን ለአንስት ለባህቲቶን የምትል ህግ እንደተሰራ አውቀው እጅግም ሳይረራቁ እጅግም ሳይቀራረቡ፣ ለየብቻቸው ሆነው ከባህር ገብተው ይጸልዩ ጀመር። በዚህ ሰዓት በሰላሳ አምስተኛ ቀናቸው ዲያብሎስ ከእንግዲህማ ሊታረቁብኝ አይደለም እኔ ብሎ መላከ ብርሃናዊ መስሎ አዳም ጌታ ምሬሃለሁና ወጣ ብሎሃል አለው። አዳምም አንተ ማነ አለው። ዲያብሎስም መላከ ብርሃን ገብርኤል ነኝ አለው። እርሱም ከዚህ በፊት የፍጡር ቃል ሰምቼ ተጎድቻለሁና አልወጣም አለ። ዲያብሎስም ወደ ሔዋን ሄዶ አንቺ ሔዋን ባልሽ አዳም ቀድሞ አትብላ የተባለውን በልቶ ከፈጣሪው ተጣል አሁን ደግሞ ታሪቅ ያለው ውጣ ቢለው አልወጣም አለ፣ እኔ ምን ገዶኝ ለራሱ ይብላው እንጂ አላት። ሔዋንም አንተ ማነህ አለችው ደግማ። ዲያብሎስም መላከ ብርሃን ገብርኤል ነኝ አላት። ወጥታ ሄዳ አዳም ጌታ እንኳን በሰላሳ ቀን በአንድ ቀን ይምር የለምን ውጡ ካለንም አንውጣ አለችው። አዳም አዳም ግን አይሆንም የፍጡር ቃል ሰምቼ አልወጣም አለ። ሔዋን እኔ ግን እኔስ እሄዳለሁ ብላ ወጥታ ሄዳለች። ለአዳም መላኩ አትለያት ብሎት ነበርና እርሱም ወጥቶ ተከተላት። እነሱም ሲሄዱ ከእግረገነት ሲደርሱ ሰይጣን እኔ ማን እንደሆንሁ ያወቃችሁኝ አላቸው። መላከ ብርሃን ገብርኤል ነኝ አላልህም አሉት። ዲያብሎስም ምን ገብርኤል ነኝ ባላጋራችሁ ነኝ እንጂ ብሎ ህሱም ገጹን ቢያሳያቸው ደንግጠው ወደቁ። በሶስተኛው ቀን ቅዱስ ገብርኤል ወስዶ በደብረ ቅዱስ በደብር ቅዱስ አስቀመጣቸው። ሲሄድም ምግቡን እንዲወስዱለት በገነት ያሉ አዕዋፍን አዞለት ሂዷል። አይዋፍም በአፋቸው በእግራቸው አንድ አንድ ሁለት ሁለት ዘለላ እየወሰዱ አስራ ሁለቱ አሻ ሞሉለት። ከአዕዋፍም አብረ ላዝረል የሚባሉ አዳም በገነት ሳለ ቋንቋቸውን ለምዶ ነበርና እንሄድ ሲበባሉ ሰምቶ ካመጡለት ፍሬ ስንቁን ይዞ እየሮጠ ተከተሏቸው እኩል ከእግረ ገነት ደረሰ። ዳሩ ግን ገነት በእሳት ተቀጽራ ነበርና እነርሱ ላይላዩም በረው ሲገቡ እርሱ መግቢያ አጥቶ በዚያ ቆሞ ቀረ። በዚህ ሰዓት ዲያብሎስ አይቶ ደግሞ እዚህ ምን አመጣው? እንደውም ካልገደልኩት አላርፍም ብሎ ቤት የሚያህል ድንጋይ አንስቶ ጫነበት። ወተደብተረ ቲኢት የእብ ላይ ለርስ አዳም ሰሉሰ መዋይ ወሰሉሰ ለያሊ ይላል። ድንጋዩ እንደ ድንኳን ሆናለት፣ ሶስት ቀን ሶስት ሌሊት ቆይቶባታል። በሶስተኛው ቀን ቅዱስ ገብርኤል አንስቶለት የያዘውን ፍሬ በደሙ ለውሶ መስዋዕት አቀረበ። ጌታም በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለትከ ወእቤዝወከ በደመ መስቀሌ ወበሞቴ ብሎ 5500 ዘመን ሲፈጽም የልጅ ልጁ ከምትሆን ከመቤታችን ተወልዶ በመስቀል ተሰቅሎ በከበረ ደግሞ ፈሳሽነት እንደሚያድነው ተስፋ ሰጥቶታል። አዳም ይህን ተስፋ ካገኘ በኋላ እያረሰ በምድረ ኤልዳ ተቀመጠ። ሚስቱ ሔዋንንም በግብር አወቃት፣ ቃይልን ወለደችለት። በሁለተኛ ሩካቤ አቤልን ወለደችለት። በዚህ ሁኔታ ሲኖሩ መግደል በቃኤል መሞት በአቤል ተጀምሯል። አዳም በአቤል ሞት ምክንያት አራት ሱባኤ ዘመን አዝኗል። ከዚህ በኋላ መላኩ መጥቶ ናሁ ወልድ ከተሳለም ጸውሃ ለገነት አለው። አዳም በዚህ ሰዓት ከሐዘኑ ተጽናና ወንድ ልጅም ተወለደለት። ስሙን ሴት አለው። ስሙም የስሙ ትርጉም ምትክ ማለት ነው። በዚህ ጊዜ አዳም የ230 ሔዋን የ215 ዓመት እድሜ ሰዎች ነበሩ። ከሴትም በኋላ ብዙ ወንዶችና ሴቶችን ወልደዋል። አዳም ጊዜ የረፍቱ ሲደርስ ልጁ ሴትን ሳልሞት እንደባረካቸው ልጆችህን አምጣ አለው። ሴትም አምጥቶ በፊቱ አቆማቸው። አይን አይናቸውን እያየ ያለቅስ ጀመር። እነርሱም አባታችን ከእኛ እንዴት ትለያለህ እንዴት እስካፈር ትገባለ እያሉ አለቀሱ። እግዚአብሔር ይባርካችሁ ብሎ ባረካቸው መረቃቸውም። ሴትንም ልጄ ሆይ ፈጣሪህን እንዳታስቀይም መወቅ ታቃዬ ልክ በእግዚአብሔር ዘንድ የተናቀ ነውና አንተ ከእርሱ ልጆችም ከልጆቹ እንዳትተባበሩ ተጠንቀቅ። ኋላ ግን ምድር በንፈር ውሃ ትጠፋ ዘንድ ግድ ነውና ስጋዬን በቤተ መዛግብት አስቀምጠው ብሎ በ930 አመቱ አርብ በ9 ሰዓት አረፈ። ዘፍጥረት ምዕራፍ 5 ቁጥር 5 ላይ እናገኘዋለን። ስጋውንም መላእክት እያሳያቸው ሽቶ ቀብተው ገንዘው እጣን ወርቅ ከርቤ አድርገው በቤተ መዛገብት አኑረውታል። በጥፋት ውሃ ጊዜ ኖህ ከመርከብ ይዞት ገብቷል። ሲወጣም ይዞት ወጥቶ ለሴም ሰጠው። ሴምም ከካም ወገን የተወለደ መልከጼዴቅን ከወገኖቹ አሰናብቶ በማይከል ለምር ቀራኒዮ አስጠብቆታል። ጌታም በቀራኒዮ መሰቀሉ ቅሉ ለዚህ ነው። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት አሜን።